በቃ ቤተሰብ ጋር ነገ መሄድ አለበት። ትልቅ ወንድም የብት ሆን ስለምንድን ነው የሚሄደው? ትንሽ ነህ ግን ለትልቅ ወንድም አቁም፣ እያወራሁ ነው። ነገ በጠዋት ልብስን ትሸከፈ አለ። እኔ ከዚህ በኋላ ከመሲ አላል ደርሰህ አይደለ? ስለ እናንተ ጉዳይ እኔም ያገባኝ ነገር የለም። ገብቶሃል አይደል? እያስፈራራኝ እኮ ነው ለምንድን ነው በግዴታ የሚሄደው ግዴታ ህይወት ዝምተኛ አድርጋኛለች መስማት ብቻ ነው የምፈልገው ማውራት መከራከር ማብራራት ዝም ማለት ብቻ ነው ሰላም ሰላም፣ ውድ እና የተከበራችሁ ቤተሰቦች እንዴት ናችሁ? ከሀገር ውስጥም ከሀገር ውጭም ያላችሁ ሁላችሁም በያላችሁበት ሰላማችሁ ይብዛል። ያው ሰሞኑን ጠፍተናል። በእርግጥ የጠፋንበት ምንም አዲስ ነገር የለም። በረከትም ከቤት ነው የሚውለው። አሁንም እንዲወጣም ስለማልፈቅድ ያው ሰሞኑን ስራ ልጀምር ነው እያለ ከላይ ከታች እያለ ተፍ ተፍ እያለ ነው። ግን እኔ ጥሩ ስሜት እየተሰማኝ አይደለም። በቃ ጥሩ ስሜት ይሰማኛል አይደለም። በቃ ምንም የሚሰማኝ ስሜት ጥሩ ስሜት አይደለም። በቃ መጥፎ መጥፎ ነገር ነው። በቃ ምንትን የሚያደርገኝ በጣም ከባድ ነው። በእርግጥ ያው ያ ነገርም ስላለ እና ያው ለወሳኝ ጉዳይ ነው እንግዲህ ዛሬ የመጣሁት እንጂ እናንተ እንደዚህ ምናምን እያልኩ ላስጨንቃችሁ አይደለም እዚህ የመጣሁት። ከዚህ በፊት ግን እናንተን ላመሰግናችሁ ፈልጋለሁ። ሙስሊም የሆናችሁ ድዋ እያረጋችሁ ክርስቲያን የሆናችሁ እየጸለያችሁ በችግራችን ጊዜ ከጎናችን ሆናችሁ አይዟችሁ እያላችሁ አበረታቱን ስትደግፉን ስለነበር እጅግ በጣም አመሰግናችኋለሁ። እግዚአብሔር ከእናንተ ጋር ይሁን። ሀሳባችሁ ተሳክቶ ሰላማችሁን አግኝታችሁ ደስ የሚል ሕይወት እንድትኖሩ እጅግ ደስ የሚል ሕይወት እንድትኖሩ አመኝላችኋለሁ። ከምንም በላይ ዛሬ መጥተን ለዚህ ምክራት ምንድነው ቤቴ በቃ ስራ በመጀመሩም ደስተኛ ስላልሆንኩም፣ ወሳኙን ጉዳይ ልነግራችሁ እፈልጋለሁ። ያ ጉዳይ ምንድን ነው? በቃ ቤቴ ወደ ሌላ ቦታ እንዲሄድ ምናምን እያልኩት ነው። ከሱ ጋር ብዙ ነገር እየተነጋገርነው እሱ ግን ሊሰማኝ አልቻልንም። ነገሮችን በቃ ፊት ለፊት ነው መጋፈት ያለብኝ እያለ እንትን ስላለኝ ነው። እና እናንተ ያላችሁን ሀሳብ ከዚህ ጋር ብትነግሩት ደስ ይለኛል። ከኔ ጋርም ልንስማማ አልቻልንም፣ ሀሳቡን ስላልተቀበለኝ። በቃ ስራ ልጀምር ነው ሰሞኑን እያለኝ ነው እንዳልኳቸው አሁንም የለም ወደ ስራ ቦታ ምናምን ሄደዋል። እኔም በቃ አትወጣ፣ አትሄድ ለምንድን ነው የምትሄድ ምናምን እያልኩት ነው። እሱ ደግሞ በቃ ስራ መስራት አለብኝ ያለ። በእርግጥ ያው ስራ መስራቱ አሪፍ ነገር ቢሆንም በእርግጥ እኔም መስራት ፈልጋለሁኝ። ዚህ የመጣሁበት ጉዳይ የሰው ልጅ ህይወትን እንደፈለጋት እንዳሰባት ሊከተል አይችልም። እሱ ምንድነው እናንተ የሆነ ነገር አስባቸው፣ ያ ነገር ሳይሳካ ይቀራል ከስኬትም አልፎ? ጭራሽ ወደ ሌላም ነገር ትገባላችሁ። ግን ሁሉንም ነገር በመታገስ እግዚአብሔር ሁሉንም ነገር ያሳካዋል ብላችሁ በተስፋ ጠብቃችሁ ያን ነገር የሚስተካከል ይሆናል። እሱ ምንድነው እኔም አሁን ያን ነገር በተስፋ እየጠበቁ ነው። አሁን ከዚህ ጋር እኔም ስራ የለኝም። እኔም ስራ ብሰራ ደስ ይለኛል። ቤቴ ያው ስራ በመስራቱ አልቃወመውም። ግን ይህ ነገር ስላለ እንዲሰራ አይደለም እንዲሰራ ከቤት ራሱ እንዲወጣ አልፈቅድለትም። ከመሲ ጋር እኔ ለማገናኘት ምናምን ሞክሬያለሁ ግን ደግሞ እሱ እሽር ይለኝ አልቻለም። የነበረው ሀሳብ ያ ነበር፣ ተነግሮታል። ግን ደግሞ ያን ነገር ደግሞ እኔ ፊት ለፊት ነው ሁኝ መጋፈጥ ነው የምፈልገው ለምንድን ነው ሌላ ቦታ የሚሄደው ምናምን እያለ ከኔ ጋርም እየተጣላ ነው ያለ ነው። በእርግጥ እሱን እኔ አስገድዶ እራሱን እንዲጠብቅ ብቻ ነው የምፈልገው እንጂ ግዴታ ከመሲ ጋር ኖረ አለብ ከእሷ ጋውን አለው ያሳለፉት ብዙ ነገር አለ ብዬ ኔ ያን ነገር ጥረት አድርጌያለሁ አብረው እንዲኖሩ አብረው እንዲቀጥሉ ሞከርኩኝ። በቃ አልተቻለም። ግን ምንድነው ከዛም በተሻለ ራሱን እንዲጠብቅ፣ ከምን በላይ ራሱን ጠብቆ ስራውን እንዲሰራ ነው የምፈልገው። በቃ ያን ነገር ደግሞ ለማድረግ ጊዜ ያስፈልጋል። ሁሉም ነገር በጊዜ ይሆናል። ግን ቤኪ ደግሞ በረከት ያው ሊረዳኝ አልቻለም። ያን ነገር ደሞ ፊት ለፊት ነው መጋፈጥ የምፈልገው። ለምንድን ነው እኔ ሌላ ቦታ የሚሄደው? አልሄድም እያለ ያለ ከኔ ጋር ያው እየተጨቃጨቅን ነው ያለው። እና እናንተ ያዚህ ጋር ያላችሁን ሀሳብ በረከት በቃ እንደዚህ ነው ማድረግ ያለበት ብላችሁ እናንተ ማለት እና እዚህ ጋር የመጣሁት ዛሬ እናንተ ማወቅ ስላለባቸው ያለውን ነገር ያው እንደዚህ ነው ምናምን ብላችሁ ለቤኪ እንድታስረዱት ስለምፈልግ ነው። እናንተ እዚህ ጋር ካሜራ ይዤ መጥቼ እናንተ ሀሳቡን ለማጋራት የፈለኩት እና ያው እንግዲህ እሱ አልሰማኝም። በተቻላችሁት መጠን እናንተ ብትነግሩት እና ሀሳቡን ሰምቶ ያው እና ምንድነው እናንተ ሀሳባችሁን ከዚህ ጋር በቃ በእኔ ሀሳብ ተስማማላችሁ ብዬ አስባለሁ። ምክንያቱም ያው ቤቲም ትወጣላችሁ፣ ታፈቅዳላችሁ ከምንም በላይ እና ያው ወደ ሌላ ቦታ ሄዶ ነገሮች እስኪረጋጉ ራሱን እንዲጠብቅ ብታደርጉ ደስ ይለኛል። ከዚህ ጋር ያላችሁን ሀሳብ ደስ እንነገሩት ያው ኮሜንት ላይም ያው ስለሚያየው እና ነገ። በእርግጥ ወደኛ ሀገር ለመሄድ እጅግ በጣም ከባድ ነው መንገዱ የምታውቁታላችሁ። እንደፈለጋችሁ የምትንቀሳቀሱበት አይደለም። መንገዱ የተዘጋጋ ነው፣ የሆነ ሰዓት ይከፈታል፣ የሆነ ሰዓት ይዘጋል። ግን ነገ አሁን የሆነ የመስሪያ ቤት መኪና አለ ወደኛ ሀገር መሄድ ነገውኑ እንዲሄድ ስለምፈልግ፣ ቤኪ በቃ ነገት ትሄዳለህ ምናምን እያልኩት ነው። ያው መሄድም ስላለበት እና እናንተ ይህን ሀሳብ ምንድነው፣ ቤኪ መሄድ እንዳለበት በደንብ አድርጋችሁ ብትነግሩትና ራሱን እንዲጠበቅ ብታደርጉ ደስ ይለኛልና ነገውም መሄድ ስላለበት ነው ግዴታ። ለምንድነው? እኔም የሆነ ዳቦ ገዝቼ ምናምን ስመለስ የሆነ ልጅ ነው በቃ መንገድ ላይ ምናምን ጠበቀኝና አንተ የቤኪ ብራዘር አይደል እንደምን ነገር ምናምን ነገር ስለው አይ ቤኪን እኮ የሆነ ልጅ ያው ልጁን እናንተም ታውቁታላችሁ ያ ልጅ በቃ ድጋሚ እሷ ጋር ባገኘው እገለዋለሁ ምናምን እያለ እየዛተበት ነው አለኝ ልጁ እና በቃ የሚሰማኝ ስሜት ልክነኝ ማለት ልጁም እየዛተበት ነው ይሄ ነገርም ስላለ እራሱ እንዲጠብቅ የምናደርግበትን ነገር እናንተም ተምትሉ ከዚህ ልጁም አልፎ ሌላ ሰውም እየነገረኝ ነበር ግን ያ ልጅ ምንድነው ከመንገድ ላይ ይጠብቀው ነው ዳቦ ጋር እስቲ ስመለስ ከመንገድ ላይ ይጠብቀኝና ነው ሀያን ሊነግረኝ ቻለው። እና እኔ ደግሞ እንደዛ ስላለኝ ልጁ በቃ ቤኪ እንዳይጎዳ ብዬ ነገውኑ መሄድ አለበት ወደ ገጠር ያሉ ያው እኔም ቤሄድ አብሬው ደስ ይለኝ ነበር፣ ግን እኔ ጋ የነበረው ደግሞ ያ ችግር አልተፈታም። እኔ ጋ ገና ነው፣ እስካሁን ምንም ስራ የለኝም። እኔም በጣም ደብሮኛል ከዚህ ጋር ሆኜ፣ ምክንያቱም ያሰብኩት ሌላ ነው፣ ግን የገባውበት ሌላ እንደገና ከእኔም አልፎ እነሱን በቃ ሌላ ውስጥ ነው የገቡት። ፈጣሪ ሁሉንም ነገር ግን ያስተካክለው፣ ሁሉም ነገር በያለበት ቢስተካከል ደስ ይለኛል። እና ያው ቤኪ ወደ ስራ ቦታ ነገ ያው ገባለው ምናምን እያለ እኔ ደግሞ ነገ ወደ ገጠር እንዲሄድ እያልኩት ነው። አሁን ደውዬ ለታለው፣ እዚህ ቦታ ነው ብያለው፣ እየመጣ ነው፣ እየጠበቅኩት ነው። እናንተም ያላችሁን ሀሳብ ከዚህ ጋር ብትነግሩት ደስ ይለኛል፣ ራሱን እንዲጠብቅ ሁሌም ከጎኑ ስለሆናችሁ ያው እናንተ ምን ሀሳብ ማወቅ ስላለባችሁ ነው እንግዲህ

በያላችሁበት ሰላማችሁ ይብዛል። ያው ሰሞኑን እንግዲህ ትንሽ ጠፍተናል። ያው ግን የሆነ ነገር እያቃጠረ ነበር። እንዴት ሰው ምንድነው? አይ ምንም አይደለም። ቀድመህ ተገን ምንድነው ያለህ? እሺ፣ ቪዲዮ አብረን ነው ያለን። ቤተሰቦች እንግዲህ እና እንዴት ናችሁ? ሁላችሁ ደና ናችሁ? እኔ ደና ነኝ፣ ወይም ደግሞ እኛ ደና ነን። እግዚአብሔር የተመሰገነ ይሁን። ያው እንግዲህ ዛሬ የሆነ ቦታ ነው የቆየሁት የሆነ ስራ ለመጀመር እያልኩ ነውና ተሳክቷል። ያው ነገ ትጀምራለ ብሎኛል፣ እና ቤተሰቦች በጣም ደስ ብሎኛል። እስኪ ሁላችሁ የምርና በጣም አድካሚ ነበረ እንደዚህ ቻረ ለመናገር እና በሰፊው ቤተሰቦች ያው ለእናንተ እናንተ ለማመስገን የእናንተ ድዋ የእናንተ ጸሎት እኔ ቃላት የለኝም፣ የምር ማለት ነው ቤተሰቦች። ግን ዛሬ ላመሰግናችሁ አሪያም የመጣሁት የምር ማለት ነው ክብሮም ስለጠራኝ ነው። ምክንያቱም ለእናንተ ምስጋና በዚህ መንገድ አይደለም። ከዚህ በላይ ብዙ ነገር ስለሚያስፈልግ ብቻ የምናገር ላጠፋብኝና አሁን ተሳክቶ ነው የመጡት። ነገ ስራውን ትጀምራለህ ተብያለሁ። ሁላችሁ ሙስሊም የሆናችሁ ዱዓ አርጉ እስኪ። ኦርቶዶክስ የሆናችሁ ደግሞ ጸልዩ። ያው ይሳካልኛል ብዬ አስባለሁ። ያው የሰው ልጅ ይፈትናል እንጂ አይወድቅም አደለ እንዴ? እና እኔ ሰሞኑን ባሳለፍነው ብዙ ነገሮችን ተምረናል። እኔም ብዙ ነገር ተምሬያለሁ። ያው እንዳሰብነው ነገሮችን ማስኬድ አልቻልንም። ከአቅማችን በላይ ነበሩ። ነገር ግን ያው እንዳልኳችሁ፣ ያው መቼም አንዳንዴ ፈጣሪ መቼም ሁላችንም ይወደናል። ግን ደግሞ የሚወደን ሰው ሲገኝ በጣም ደስ ይላል። ሁላችሁም ለእኛ ያላችሁ አመለካከት ቃላት የለኝም። እግዚአብሔር ያክብርልኝ። ከልብ ነው የምናመሰግነው። ተቆጣጠርኩታችሁ ግድ ነው እዚህ

ምንም እንደጠበቅናቸው ሳይሆን ሁሉም ነገር ያው አንዳንዴ የተበላሸበት ስሄድ በተስፈተብ ካለ ነገሮች ይስተካከላል። በርግጥ ያው ዛሬ እኔ እንጃ ምን ማለት እንዳለብኝ አላውቅም። በርግጥ ደስ ይለኝ ነበር የሚገባው ምን ሆናል ቻው እንዴ ሰው እንዳለብኝ ምን የተፈጠረ ነገር አለ አይ ምንም የተፈጠረ የለም ግን ምን ማዘር ጋር ደውለህ ነበር ኧረ ሰላም ነው ሌላ ዛሬ በእርግጥ በጣም ደስ ሊለኝ ነበር የሚገባው ግን ደግሞ ነው ሌላ ውስጥ ያው ስራ በማግኘት ደስ ሊለኝ ነበር የሚገባ። እንደነሱ አሁን ዛሬ ካሜራ ይዤበት የመጣሁት ምክንያት እሱ አይደለም። እንደው ለምታወሳስበው ነገር ችግር የለም በጣም ከባድ ነው ታውቃለህ። ማለት ካሜራው እና ታሪ ይጥፋታል እና እንደዛ አይደለም ማወቅ ስላለባቸው ነው። ገብቷል አይደል እኛም ስለጠፋን እነሱም ደግሞ ጉዳዩን ማወቅ ስላለባቸው ነው እዚህ የመጣሁት ፈልጌ ያለው ነ ወደ ገጠር እንሄዳለን። አዎ በእርግጥ መንገዱ ማለት ወደ ገጠር ብዙ ነው። ደስ ሊለኝ ነበር የሚገባ ግን እና አሁን እሱ እኮ ነው የሚገባ ያለባቸው ነገር ስላለ ነው እና አንተን ራስን መጠበቅ ስላለበት። እሺ ቆይ፣ ለምን አወርተናል ሲጀመር? ትናንትና ምንድን አወራን በዚህ ጉዳይ? ከዚህ በኋላ እላናወራበት ተነጋግረናል እኮ። ልክ ነህ እኮ ይገባኛል። እና ዛሬ መተህ አሁን ሚዲያ ላይ መተህ መናገር ክብሩ ምንድን ነው አስፈላጊ? እንመጣ ስራ ልጀምር ነዋ በቃ እንደውም እኔ ያሰብኩት ነገ አብረን ስራ ቦታ ድረስ እንሂድና በቃ ያለውን ንግግር በዚህ ወይ ታያለህ ምናምን ነገር ብየው። እኔም እዚህ ጋርም ስራ የለኝም ብሰራ እኔም እኮ ደስ ይለኛል። ግን ነጋውን ወደ ገጠር መሄድ አለብህ ያልኩት ምን ያው መንገዱ አስቸጋሪ ነው። ያው የምታውቀው ሁኔታ ነው። አይደለም መንገዱ ምን፣ አይደለም እንዴት ነው? ትሄዳለህ የምትለው ስራ ልጀምር ነው እያልኩ ስራ ለመጀመር ምን ያህል መስዋዕትነት እንደከፈልኩኝ ብታውቅ ማለት ነው ዛሬ በጣም አንተ አሁን የውል መንገድ አሁን በእርግጥ መንገድ ዝግ ነው። ክብሮ ስለ መንገዱ ነው ፍላጎት ያው ግን እኔ እኔ ሰዎች ለምን ዶ ማስጨንቃተው? እናንተ እኮ መነጋገር መስማመት ነው ያለብን። እኔ እናንተ እንደዚህ መጨቃጨቅ አለብን? አንተ አሁን መንገዱ ዝግ ነው ግን ነገር እኔ እኔ እኮ አለ ትግሮም አንድ ሻው ምናልባት በሆነ መንገድ አድርገህ በእግር አይደለም፣ የመስሪያ ቤት መኪና አለ። ነገው ነው ማለት ነው። ለምንድን ነው መጀመሪያ የመስሪያ ቤት መኪና አለ። ጭራሽ ነገ የመስሪያ ቤት መኪና ስራ ነበር በዛው አብሮ ይዞ እንደሄድ ምናምን ከሰውዬው ጋር ተነጋግረናል። አንደ በእርግጥ ይኸውልህ እኔ ቤት ያ ክብሮም በረከት፣ ይኸውልህ፣ የምትሰማኝ ከሆነ አዳምጠኝ። እሺ፣ እኔ እና አሁን እኔ ስመኝ ነው ስታዳምጠኝ ይገባል። ገብቶሀል አይደል? እኔ ደግሞ አንተ የሚጎዳ ነገር አላደረገም። እኔ አንተ ትምጡ የሚጎዳኝ ነገር እያደረክ ነው አላልኩም እኮ ግን፣ ምንድን ነው ስራው ደግሞ ቀስ ብሎ በሂደት ይደርሳል። ገብቷ አለ መጀመሪያ ራስ ማረጋገጥ ራስ መጠበቅ አለበት። ዛሬ ዛሬ ተነስተህ ነገ ትሄዳለህ እምትለው ምንድን ነው የተፈጠረው ነገር? በቃ ይሄ እኔ የምሰማው ነገር አለ ማለት እኔ ከቤት አልወጣም፣ ግን በሆነ አጋጣሚ ይወጣለኝ የሆነ ዳቦ ጠዋት እንዲገዛ ሌላ ነገር ነው ሰምቼ መጣሁት፣ በቅናት ስለዚህ ነገሩ እራስህ መጠበቅ አለብህ ነው። ግን ደግሞ ምንድን ነው ማነው ምንድን ነው ያለ የሆነ ነገር ይሰማው፣ በቃ ጉዳዩ አይደለም። አንተን የሚጎዳ ነገር አላደርግም አይደል ነገ በጠዋት ልብስን ትሸከፋለ። እኔ አልሄድም። ግዴታ ትሄዳል። ምክንያት ከሆነ እኔ እኔ ከዚህ በኋላ ከመሲ አላል አይደል ጉዳይ ዚህ በኋላ ማለት ምክንያቱም እናንተን አንድ ላይ ለማድረግ ብዙ ነገር አድርጌያለሁ፣ ግን እሱን ነገር እኔ ማድረግ አልቻልኩም። በቃ አለቀ። ይሄ የራሳችሁ ውሳኔ ነው። ከፈለጋችሁ መሆን ትችላላችሁ። መሆን ካልፈለጋችሁ ምን እንደዚህ በግልጽ ነው ምናም በቃ ቤተሰብ ጋር ነገር መሄድ አለበት። ባጭው ግዴታ ነው። እንደዚህ እኮ አክብሬ ነው ማንም ሰው ያ ነገር ደግሞ ስለዚህ ደግሞ ነገሩ ካልሆነ ችግር ችግር ስለዚህ ልትረዳኝ ነው የሚገባኝ። እኔ አልሄድም። በቃ ግዴታ ትሄዳለህ። አንተ ስላልክ ሳይሆን ደግሞ እኔ ስላልኩ ትሄዳለህ። ነገ ግዴታ ትሄዳለህ። እንደ ትልቅ ወንድም አቁም፣ እያወራሁ ነው እንጂ ነገውኑ መኪናውን አምጥቼ ትሄዳለህ ብዬ መስደት ይችል ነበር። ግን ነገሩ በሀሳብ መስማመት ስላለብን ነው የጠራው እዚህ ጋር እና ቤተሰቦችም ደግሞ ማወቅ ስላለባቸው እንጂ ከእነሱ ጋር ደግሞ እንደዚህ መጨቃጨቅ የለብንም። ከብቶሃል አይደል? እኔ በቃ ይሄን ሀሳብ ለአንተ ለመንገር በጣም ከብዶኝ ነበር። ነገር ግዴታ ነው ግዴታ ስለሆነ ትረዳኝ ነው የሚገባው። እኔ ነገር ካልሆነ ምን ስራ ልጀምር እኮ ነው በአንተ ምክንያት አይደለም። እሺ እሱን ጉዳይ እኔ ራሴ እጨርሳለሁ። መጀመሪያ ራስህን ነፃ ማድረግ አለብህ። እኔ ማንም ጠላት የለኝም። በቃ ከመጂግ ያለውን ነገር በከዛ ከተናል በቃ አለኝ እኔ ላይ ነው። እኔ ይሄን ነገር ምንም ስራም ምናምንም አይደለም። ያለ ጉዳዩ እኔ ነው አንተን መጠበቅ ስላለብኝ ነው። ነገር ስላለ ግዴታ ነገ የምሄድ አለብህ። አለቀ። ምንም እዚህ የሚያጨቃጨቀን ነገርም አይደለም እኔ እኔ እኮ በክብር እንደዚህ እያናገርኩ ነው አይደል? እያስፈራራኝ እኮ ነው ለምንድን ነው የሚሄደው? ግዴታ የሚሆን? ልታከብረኝ ይገባል እኮ እኮ ነው አዎ እየመተው ነው እና ምን ትገጥመኝ ነው ትገጥመኝ ነው እ እየመተኝ ግዴታ ትሄዳለህ ለምንድን ነው የሚሄዱ ይኸው ነገ ጠብቀኝ ነው ማለት አልሄድም ይኸው ሻንጣን ሸክፈ ጠብቀኝ ልብስህን ትሄዳለህ እኔ አልሄድም ይኸውልህ አሁን ደግሞ መተህ ዝም አልኩኝ እና ትገጥመኝ ትገጥመኝ እኔ እሺ ተወኝ በቃ ለምንድን ነው እንደዚህ እንደገርም ታድያ እኔ በክብር እያናገርኩህ አንተ መተህ ግዴታ ነው እሺ ቆይዳ ለምን እንደምትዘኝሽ? አይው ለግዴታ መሄዳለሁ። አይው ለኔ ከዚህ በኋላ ለኔ በቃ ስሬ መስራቱን ፈልግ በቃ ልቀቂ በረከት።